ከባለፈው እንግዲህ የቀጠለውን የሰለፎች ንግግር በረመዳን የሚለውን ፕሮግራማችንን ዛሬም የቀሪ ሰለፍ ንግግሮችን እንመለከታለን ማለት ኢንሻአላህ። ሰለፎች እንግዲህ እንደሚታወቀው ረመዳንን በአግባቡ ስለተጠቀሙበትና የረመዳን ደረጃ ምን ያክል እንደሆነ በደንብ ስለተረዱት፣ ስለዚህ ስለ ረመዳን ወር ድንቅ ድንቅ ንግግሮችን ተናግረዋል ማለት ነውና እኛ የምነሱን ኢንሻ አላህ አንድ ሁለት እያልን ከዚህ ቀደም እንዳደረግነው እንመለከታለን ማለት ኢንሻ አላህ። ሚን በዲዕ ከላም ኢብኑል ጀውዚ ረሒመሁላሁ ተዓላ ኢብኑል ጀውዚ ምን ይላሉ? ጀሚዑል ዒባዳት ዒባዳዎች በሙሉ ሌሎቹ ማለት ነው። ተዝሀሩ ቢፊዕሊሃ በመሰራቷ ግልጽ ትሆናለች። መደበቅ አስቸጋሪ ይሆናል ማለት ነው። አንድ ሰው ሲሰራ አንድ መልካም ነገር ሲሰራ ያ የሰራው መልካም ስራ ይታወቃል፣ መደበቅ አይቻልም። ይህንን ነገር የመደበቅ እንትኑ በጣም ያነሰ የጠበበ ይሆናል። ሌሎቹ መልካም ስራዎች ይላሉ። ብኪላፍ ሶውም፣ በጾም ተቃራኒ ይላሉ። ሌላው ዒባዳ ለምሳሌ ሰደቃ ቢሆን ለአንድ ሰው ሂደው ሰደቃ ሲሰጡ ቢደብቁ አለልአቅል ያ ሶደቃ የተቀበለው ሰው እሱ ያቃል። ስለዚህ ሙሉ በሙሉ መደበቅ አይቻልም ማለት ነው። ጾም ግን ጾመኛ መሆንህን ራስህ ለሰዎች ዛሬ ጾመኛ ነኝ፣ ጾም ያለሁኝ እያልክ ለሰዎች ካላወራህ በስተቀር ላይታወቅ ይችላል ማለት ነው። ስለዚህ ጾም ትልቅ ከአላህ ስብሐነሁ ወተዓላ ጋር ግንኙነት የምንፈጥርበት ወሳኝ ዒባዳ ነው ማለት ነው።

ሒሳብ ላይ ሆኖ ዮም አልቅያማ መቼም ሁሉም ሒሳብ ይደረጋል ይመረመራልና፣ ሒሳብ ላይ ሆኖ ሰዎች እነዚህ ጾመኞች ግን ይበላሉ ይጠጣሉ ይላሉ። ደግሞ እነዚያ ሰዎች ሒሳብ ላይ ያሉት ምን ይላሉ? ያረበና ንሕኑ ንውሓሰቡ ወሆም የእክሉን፣ እኛ ሒሳብ እየተደረግን እየተመረመርን እነሱ ይበላሉ ይጠጣሉን? ብለው ይጠይቃሉ። አላሁን ስብሓነሁ ወተዓላ ከዛ በኋላ ምን ይላቸዋል? አላህ ፈየቁሉ ኢነሁም ጣለማ ሳሙ ወአፍጠርቱም። እነሱ በጾሙ ጊዜ ጾመኛ በሆኑ ሰዓት እናንተ አፍጥራችሁ ነበረ። ወቃሙ ወኒምቱም። እነሱ ደግሞ ሌት በቆሙ ሰዓት ለሶላት እናንተ ያኔ ተኝታችሁ ነበረ። ስለዚህ ዛሬ እናንተ ሒሳብ እየተደረጋችሁ እነሱ? ይበላሉ፣ ይጠጣሉ። አላ ኒዕመቲን አላህ ያደርጋቸዋል ማለት ነው። እንሻላ ለዛሬ የሚኖረን ቆይታ ይህንን ይመስላል። በቀጣዩ ክፍላችን የሌላ ሰለፍ ንግግር እንመለከታለን። እንሻላ አሰላሙ ዓለይኩም ወረህመቱላሂ ወበረካቱ።